እርጉዝናት ብለው ውስጥ ጽፎልሽ ነው። እኔ ያው ሁለት ዓመት ሙሉ አረገዝኩ። እኔ ዝሆን ነኝ የማልወልደው፣ እኔ አንዳንዴ በቅሎ ነኝ የማልወልደው። ያው ሁለት ዓመት ሙሉ ሪ ማርገዘሻል እያሉ አሉ። አመመኝ እኔ ኮ ሴት ልጅ አመመኝ ማለት ኮ አትችልም። በቃ እዚህ ቲክቶክ ላይ አሁን ነገርኝ። እኔ በቅሎ ነኝ ዝሆን ነኝ፣ ሁለት ዓመት ሙሉ ማልወልደው ነው የጎጭታችሁኝ። ነው እኔ ዝም ብዬ ናፍቀሽኝ ላይሽ ፈልጌ እንኳን አየሁሽ የእኔ ናፍቀሽኝ። እንዴት ትጎጭተኛለሽ? እናቴ አሁን ባለ ሀብት ሆናለች። ባለ ሁለት ሱቅ ባለቤት ናት። እንዴት ትጎጭተኛለች? አቤት ደርግ ያደረገን እራሳችን ነው የምናውቀው። ባለ ሁለት ሱቅ ቁጭ ብላ እዚህ ለእኛ ስሚ

ለሽንጋዲሽ ቲክቶኬ ሰላም አደርክ። ቲክቶኬ መጀመሪያ ከእንቅልፍ አይነት ሰገንት ቲክቶኬ ሰላም አላደርም ቲክቶኬ ደህና ነው አይደለም ብዬ አይኔ እንደዚህ ዳርፊ ደር ቲክቶኬን ነው የማየው መጀመሪያ። አዲስ ጉዞ ወደ ሀምሳ ሺህ ያኛው መቶ ሲሳ

አንቺ አሁን ሱቅ የምንጎደለው ብለሽ ቼክ አታረጊ? ስገቤ ምን ላምጣ፣ ምን ሊጨፍር፣ ምን አይነት ነገር ቼክ። እኔም ቼክ ሁለተኛ አካውንት ቼክ አይቼው፣ አሁን ያው ይሄን ነገር ሱቅሽ፣ እንጀራሽ ነው እንጀራሽ ነው። አላይ ምን ጥሩ አደለም። እኔ ግን ጠዋት ቲክቶክን ቼክ ስላላረገው አሉንም አሉንም አላረግም ሪም ይሄ አርቴፊሻል እያረጉ ይኸው ይሄ ወርቅ ይመስላቸው ነበረ አሁን ይኸው ያንቺ እየጠበቅኩ ነኝ ይሄ ልጣለው እሺ ያቺን ለብቻ አላክልሽ ሀሳብሽ ምንድን ነው የትኛው መቶ ሺ ግቡና

ቤት ማለት ነው ባንክ ቤት። ይሄንን ሳቶቼ እንትን የሚልሽ ሰው አለ። አይ እኔ በክብር አስቀምጫዋለሁ በላይ። ያንን ደግሞ ደስ ይላል ማለት ነው። ያንን ኩቦን እንኳን ሰርቀው እ ማነው ስምሽ ፍሬ፣ እዚህ ግሩፕ ምናምን ሰብስበሽ አስገባሽ። እራስሽ ድሌት አድርጊ ግሩፕን። ሁለተኛ ነገር ደግሞ ያንቺን ማንም የወሰደ ሰው የለም። እሺ አስሬ ነው የነገርኩሽ።

አይዞሽ ብሎኝ ነው ወርቄን እንደዚህ ደርድሬ ከነዚህ ወረኞች ጋር ወሬን እያወራ ያለሁት።

መታችሁ መውሰድ ትችላላችሁ። የትኛውም ክልል አደርሳለሁ ማለት ነው። ስለዚህ መጣ ርቦኛል፣ ርቦኛል ስላልበላው እኮ ነው። ኦኬ፣ ለዛ ነው ዝም ያልሽው። በጣም ወረኛ